ጋር በተያያዘ ፒቲኤስዲ ምንድን ነው ለሚለው፣ ትሮማ ኤንድ ስትረስ ሪሌትድ ዲስኦርደር ከሚባሉት የአእምሮ ህመሞች ተርታ የሚመደብ ነው። ወደ አምስት ክራይቴሪያዎች አሉ። ያው ግሮስሊ፣ አንድ ሰው ፒቲኤስዲ አለ ወይ ለማለት የመጀመሪያው ነገር ህይወቱን በጣም በአሰቃቂ ሁኔታ አደጋ ላይ የሚጥል አደጋ በህይወቱ መከሰቱ ነው። ፆታዊ ጥቃት ሊሆን ይችላል። ጦርነት ሊሆን ይችላል። ተፈጥሯዊ አደጋ፣ ጎርፍ፣ የመሬት መንሸራተት፣ የመሬት መንቀጥቀጥ፣ ያው ሰሞኑንም ፊል እያደረግን ስለሆነ የመሬት መንቀጥቀጥ ላይክ በዛ ሌብል ሳይሆን ትራጂክ በሆነ ወይ ማለት ነው። እንደዚ አይነት ነገሮች መከሰት አለባቸው። የመኪና አደጋ ሊሆን ይችላል። ያ ነገር እኛ ላይ ሲከሰት ወይም ደግሞ የቅርብ ቤተሰቦቻችንም ላይ ሲከሰት መመልከትንም ይጨምራል። እንደ ፖሊስ ወይም ኢንቨስቲጌት የሚያደርጉ ሌሎች አካላቶች የመጀመሪያ ሕክምና እርዳታ የሚሰጡ ሰዎች ደግሞ ለዛ ጥቃት ለደረሰበት ኤሪያ ወይም ሰዎች የመጀመሪያ እርዳታ ሲሰጡ ለዛም ነገር ተመሳሳሽ የሆነ ምላሽ ሊሰጡ ይችላሉ እና አንደኛው ክራይቴሪያ ይህ ነው። ሁለተኛው ሪክስፔሪንሲንግ ኦፍ ሲምፕተምስ ይኖራል፣ ሜሞሪ ይኖራል ልክ አዚፍ ያ ነገር አሁን ላይ እንደተከሰተ አሁን ላይ እንደሆነ ፍላሽባክ ይባላል። ላይክ ሴፍ ኢንቫይሮንመንት ቤታቸው ከሚስታቸው ከልጃቸው ጋር ከእናታቸው ጋር ሆነ ሰዎች አዚፍ ላይክ ልክ ያ ጾታዊ ጥቃት ሊሆን ይችላል፣ የመኪና አደጋው ሊሆን ይችላል፣ ጦርነቱ ሊሆን ይችላል። ልክ አሁን ላይ እንደተከሰተ አይነት ፊሊንግ በተወሰነ ደረጃ ሊሰማቸው ይችላል። እሱ አለ። ሌላኛው አቮይድ ማድረግ ያንን ነገር የሚያስታውሷቸውን ቦታዎች ሊሆን ይችላል ሰዎች፣ ሊሆን ይችላል ስለዛ ነገር ሀሳቦችን አቮይድ ማድረግ ሊሆን ይችላል። እነሱ እነሱ ይኖራሉ። ሌላው ኮግኒሽን እና ሜሞሪያ አልተርድ ይሆናል። ያ ማለት በቃ ሰዎች ስለ ራሳቸው ያላቸው አመለካከት ዝቅተኛ የሆነ ስሜት፣ እኔ ነኝ ጥፋተኛ ብሎ ራስን ብሌም ማድረግ እንዲሁም ደግሞ ስለ አለም በቃ ሴፍ አደለም፣ ይሄ አለም ለኑሮ የሚመጫ አደለም፣ አስጨናቂ ነገር የሚሆን ነገር ይደርስብኛል ብሎ መስጋት ስለ ፊውቸርም በቃ ተስፋ የለም ብሎ ማሰብ እንዲህ አይነት ነገሮች ይኖራሉ። ስሜት ላይም ስሜት አልባ መሆን በቃ የመደንዘዝ አይነት ስሜት፣ ሪያክት አለማድረግ፣ አለመሰማት፣ የመደንዘዝ አይነት ስሜቶች ሊኖሩ ይችላል። የመጨረሻው አምስተኛው ክራይቴሪያ ሃይፐር አሮዛል ወይም ሃይፐር አክቲቪቲ የምንለው ሊሆን ይችላል። ሰዎች በጣም አሮዝድ ይሆናሉ። በቀላል ነገር ሌላ ጊዜ የማያስበረግጋቸው ነገር አሁን ያስበረግጋቸዋል። ሲነኩ ምናልባት ድንግጥ ሊሆን ይችላል። ሌሊት እንቅልፋቸው በጣም የታወቀ ይሆናል የተረበሸ ይሆናል። እነዚህን የመሳሰሉ ሲምተሞች ይኖራቸዋል ማለት ነው። ሰዎች ከትራውማ ጋር በተያያዘ እነዚህ ካላቸው ፒ ቲ ኤስ ዲ ዴቨሎፕ አድርገዋል ማለት ነው። ግን ፒ ቲ ኤስ ዲ ያው እንዲህ ብቻ ማኒፌስት ላይ ያደርግ ይችላል። አንዳንድ ሕፃናት ላይ እኛም ሀገር ብዙ ታካሚዎች ላይ ኤግዛክትሊ በእነዚህ ክራይቴሪያዎች መሰረት ላይ ማኒፌስት ላያደርግ ላይ ይገለጥ ይችላል። ለምሳሌ አንዳንድ ሰዎች በቃ ዝም ብሎ ራሴን ያመኛል፣ እንደ ሚግሬን ይሰማኛል፣ ሰውነቴን ይቆረጣጥመኛል፣ ሆዳቸው የማመም ነገር፣ ሽንት ቤት መቸገር፣ ድርቀት ሊሆን ይችላል ወይ ዲያሪያ ሊሆን ይችላል። እንደዚ አይነት ስሜቶች መሰማት፣ ሆድ ምናም ሊሆን ይችላል እንደዛ እንደዚ አይነት አካላዊ በሆነ መንገድ ሊገለጥ ይችላል። ይመረምራሉ ግን ምንም አይነት ነገር አይገኝባቸውም። ፒቲኤስዲ በዚ አይነት መንገድ ሊከሰት ይችላል ሊገለጥ ይችላል ማለት ነው። በጉድ ኒውስ ምንድነው፣ ህክምና ያለው። ፒቲኤስዲ የሚታከም ነገር ነው። በዋናነት የንግግር ህክምና ይደረግለታል። በጣም ጥሩ ኢፌክቲቭ የሆኑ ህክምናዎች አሉ። ከዛ ጋር ተያይዞ መረሳት የሌለበት አስፈላጊ ነገር መድኃኒቶችም እንደ አስፈላጊነቱ ሊረዱ ይችላሉ። ከዛ ባሻገር ግን ቤተሰብ ጎረቤት ጓደኞችም ደግሞ በጣም በፒቲስዲ የመዳን ሂደት ላይ ትልቅ አስተዋጽኦ አላቸው። ሰዎችን አለመፍረድ፣ እንደዚህ አይነት ነገር የደረሰባቸውን ሰዎች አለመፍረድ፣ ሲናገሩ ማስጨረስ፣ ራሳቸው ካልፈለጉ በስተቀር እንዲናገሩ አለመወትወት፣ አለመነዝነዝ በጣም አስፈላጊ ነገር ነው። በራሳቸው ጊዜ እንዲናገሩ ሰፖርት ማድረግ፣ አሁን ላይ ሴፍ እንደሆኑ መንገር ሪያክት አለማድረግ በቃ እነሱ ሲጨነቁ ወይ ፍላሽባክ ኖሯቸው ኤክስፒሪንስ ያደረጉ ምናምን እዛው ሆነን እኛም ከእነሱ ጋር አብረን ፓኒክ አለማድረግ፣ ተረጋግተን እነሱንም ለማረጋጋት መሞከር፣ ግራውንድ እንዲያደርጉ ስማቸውን እየጠራን አሁን ሴፍ እንደሆኑ መንገር እነሱ እነሱ ሊረዱ ይችላሉ። ህክምና እንዲያገኙ መርዳት ምናልባት ደግሞ ትራውማው ቀጣይነት ያለው ነገር ሊሆን ይችላል። አንዳንድ ልጆች ላይ የሚደርስ ጥቃት፣ ሴቶች ላይ የሚደርስ ጥቃት ሊሆን ይችላል። ሶ ያንን ነገር ደግሞ ለሚመለከት የህግ አካልም ኮሚኒኬት አድርጎ እገዛ ማድረግ እነሱ እነሱ ይረዳሉ ብዬ አስባለሁ። ጥያቄ ካላችሁ ፒቲኤስዲን በተመለከተ እና አሁን ሰዓት ላይ ደግሞ እስቲ ሼር አድርጉኝ። ቴንክዩ።